እውነት ለመናገር ኢትዮጵያውያን ብዙ ቅጠል የሚባል ሃይማኖት በወልዱ መንፈስ ቅዱስ አሀዱ አምላክ በወልዱ በመንፈስ ቅዱስ ስም ብዙ ቅጠል የሚባል ታሪክ ይዘን ፍሬ ግን አልተገኘብንም። ግን ይህ በእውነት በምግባር መገለጽ አለበት። ይህን እግዚአብሔር አይጠይቀንም። ጥገቡ ብሉ ጠጡ ብትል የሚያስፈልጋቸውን ባትሰጣቸው ይጠቅማቸዋል። እዚህ ነው ዛሬ እንደውም በመደነት ብለን ረቡዕና ዓርብን እንጾማቸዋለን። ለምን? የጌታ ምክረ ሞቱ የተፈጸመው በዕለተ ረቡዕ፣ ፉፍ ሞተ መስቀል የምንላቸዋል። በእነሱ አንድ ጊዜ ይጥሉታል፣ አንድ ጊዜ ደግሞ መስቀል ለምን ያሸክሙት አንድ እያደረጉ ዞት ወደ ወደ ቀራ ነው የገቡ በሰዓት ነው ግሩብ። በአካል ሦስት በባህሪ በህልውና አንድ አምላክ ብለን ረዴት እግዚአብሔርን አጋዥ ጥግ በማድረግ እኔም መናገር እናንተም መስማት እንዲሁም እኔ ማስተማር እናንተም መማራችንን እንቀጥላለን። አምላካችን እግዚአብሔር በመካከላችን ሆኖን እያስተምረን ዘንድ በመጀመሪያ ሰሞን ማመስገን ይገባናል። እግዚአብሔር ቤተሰቦች በያላችሁበት እንደምንሰነበታችሁ የእግዚአብሔር ሰላም ከኔም ከእናንተም ጋር ለዘላለም ጸንተው ይኖር። ይህ እንግዲህ ዩቲዩባችን ነው። የእግዚአብሔር ቤተሰቦች እስካሁን ድረስ በነበረው ትምህርት እንደተጠቀማችሁበት ተስፋ እናደርጋለን። ሀሳቦቻችሁን ያው እንግዲህ በመልእክት ማስቀመጫው ላይ ያስቀምጡልን። ጥያቄዎቻችሁም ካሉ ልክ እንደዛው ጥያቄዎቻችሁም በየጊዜው እኔም ሆነ ሌሎቹ መምህራን እየተገኘን እንድንመልስ እንገደዳለን። ይህ የማስተማሪያ አንድ መድረካችን ስለሆነ ሁላችንም ሁላችሁም ተቀላቀሉና ወይም እንዳንድ ጉባኤ ቤት ቁጠሩትና ትምህርታችንን እናስፋው። በሌላ መንገድም ትምህርት እንዲቀርብ ካስፈለገ እንግዲህ የጉባኤ ቤት ትምህርቶች ዘርፈ ብዙ ናቸውእና ይሄ ለምእመናን ይሆናል በሚል መልኩ ነው። በዚህ መልኩ እያቀረብ ነው ያለ ነው። ግን በሌላ መንገድ በዚህ መልኩ ቢቀርብልን የምትሉት ነገር ካለ ደግሞ እንዲህ በአስተያየት መስጫው ላይ ማስቀመጥ ትችላላችሁ ሀሳባችሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን የምትሰሙ ሁሉ በእግዚአብሔር ሰላምታ እንደምናመሻችሁ አሜን በምሕረት በቸርነቱ እስከዚህ ያቆየን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሚኖረን አጭር ጊዜ በዛሬ ዕለት በቤተ ክርስቲያናችን የሚነበበውን ወንጌል የማቴዎስ ወንጌል ምዕራፍ 21 ከቁጥር 19 ጀምሮ ያለውን ቃል መነሻ አድርገን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሆንልን። በሚኖረን አጭር ጊዜ የምንማርበት የትምህርታችን ርዕስ ከቅጠል ብቻ በቀር ምንም ፍሬ አላገኘባትም የሚል ይሆናል። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሆንልን። እንግዲህ ሁላችሁም እንደምታውቁት ከዛሬ ጀምሮ በቤተ ክርስቲያናችን ሰሙነ ህማማት ላይ ነው ያለ ነው። እርግጥ ነው ህማማት ከመግባቱ አስቀድሞ ሀገራችንም አለማችንም በእውነት የህማማት ሰሞን ላይ ነው ያለችው። ከህማማት ሰሞን ከምናደርጋቸው ነገሮች ያልተናነሰ ጭንቀት ያልተናነሰ ስቃይና ህመም በዓለማችን በዚህ ሰዓት በብዙዎች ላይ የሆነ ነው ያለው። ነፍስ ውጪ ነፍስ ግቢ እያሉ የተጨነቁ ያሉ፣ በአልጋ ቁራኛ በደዌዳኛ ተይዘው ያሉ ብዙዎች አሉ። በእውነት በዚህ በሰሙነ ህማማት የምናስታውሰው ክርስቶስ የጸለየው አባቶ የብትወድስ ይቺ ጽዋ ከኔ ትለፍ ብሎ የጸለየውን ጸሎት በአልጋቸው ሆነው በህመም ላይ ሆነው እየጸለዩ ያሉ በጣም ብዙ ሰዎች ናቸው። ከሞት ለመዳን ለመትረፍ በጭንቀት ያሉበት ወቅት ነው እና እግዚአብሔር በቸርነቱ ጊዜ እንዲያሳልፍልን ቅዱስ ፈቃድ ይሁንልን። ከህማማት አስቀድሞ ሰላምታ የተከለከለበት ጊዜ ላይ ያለ ነው። ልክ ይሁዳ መቶ ሰላምታ ለክርስቶስ በመሳም ባቀረበ ጊዜ የሰው ልጅን በመሳም አሳልፈ ትሰጠዋለህን ብሎ እንደጠየቀው በአሁኑ ሰዓት የሚስመን ሰው አሳልፎ እንደሰጠን የሚታይበት መዳሰስ መንካት መጨበጥ የሚፈራበት ወቅት ላይ ነው ያለ ነው እና ትክክለኛውን ህማማት አለማችን በትክክል እየቀመሰች ያለችበት ጊዜ ነው። ፋሲካንም ከኛ ቀድሞ ያከበሩም አሁን ወደፊትም እኛ እናከብራለን። የሐዋርያትን ዘመን ፋሲካ ነው እያከበሩ ያሉት። ታስታውሱ ከሆነ ሐዋርያት ክርስቶስ በተሰቀለበትና በተነሳበት በትክክለኛው የህማማት ሳምንት ከቤታቸው በፍርሃት ተዘግተው ነበረ። ቢወጡ ለራሳቸውም ለቤተሰቦቻቸውም ሕይወታቸው አደጋ ላይ እንዳይወድቅ ብለው ፈርተው በር ዘግተው በፍርሃት ተጨንቀው ነበረ። ስቅለቱንና ፋሲካውን ያከበሩት የመጀመሪያዊቱን ክርስቶስ የተሰቀለባትን ጊዜ ማለት ነው። ያንን አሁን እየቀመስን ያለ ነው። በቤታችን ሆነን በፍርሃት ሆነን ሐዋርያት በጭንቀት በራቸውን ዘግተው በተቀመጡበት፣ ታዲያ ቢያንኳኩ እንኳን እንደማይከፍቱለት ስላወቀ ቢያንኳኩ እንኳን ክርስቶስ ከተዘጋው ደጅ በአምላካዊ ኃይሉ ሳያስከፍት ገብቶ ሰላም ልናንተ ይሁን ብሎ ሰላምን ሰጥቷቸዋል እና በዚህ ዘመን በመላው ዓለም ተጨንቀው በራቸውን ዘግተው ላሉት ሁሉ ለሐዋርያት ሰጠውን ሰላም አምላካችን በቸርነቱ እንዲሰጥልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ በዛሬ ዕለት በቤተ ክርስቲያን የሚነበበው ወንጌል ክርስቶስ ከሆሳዕና ዝማሬ በኋላ ያደረገውን ድርጊት ነው የሚያሳየው። እንግዲህ አምላካችን በዚያች በሆሳዕና ዕለት ከተዘመረለት በኋላ ቀጥሎ ያደረገው በማቴዎስ ወንጌል ምዕራፍ 21 ከቁጥር 19 ጀምሮ ያለው በማለዳ ተራበ ይላል። በማለዳ ተራበ ወደ አንዲት በለስ ሄደ ከዚያች በለስ ፍሬ ምፈለገ ነገር ግን ፍሬ አላገኘባትም። ስለዚህ አዘነና ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። ደቀ መዛሙርቱም ይህንን ርግማን ተከትሎ ያቺ በለስ ስትደርቅ አይተው ተደነቁ ይላል። ክርስቶስ ግን የሰናፍጭ ቅንጣት ታህል እምነት ቢኖራችሁ፣ ይህንን ተራራ ተነቅለ ወደዚህ ባህር ተወርወር ብትሉት እኮ ይሆናል። በዚህ መድረቅ ለምን ትደነቃላችሁ? አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ አምላካችን ኢየሱስ ክርስቶስ በማለዳ ተራበ። በጠዋት መራብ እውነት ለመናገር ከክርስቶስ የቀደመ ታሪክ በወንጌል ከተጻፈው ጋር የሚሄድ አይደለም። በጠዋት የሚርበው አይደለም። ክርስቶስ አርባ ቀን አርባ ሌሊት ያለማቋረጥ የጾመ የጸለየ ነው። በጠራራ ፀሐይ ሐዋርያቱ ምግብ ሲያቀርቡለት የላከኝን አደርግ ዘንድ ነው የኔ ምግቤ መጠጤ የሚል ነው። አሁን ግን በዚህ በወንጌል ክፍል ላይ ክርስቶስ በማለዳ ተራበ ይላል። በጠዋት መራብ እንኳን ለክርስቶስ ለእኛም በእውነት ያን ያህል አደለም እንጾማለን። እንደውም መጽሐፍ ቅዱስ በማለዳ መራብን መብላትን ይነቅፋል። ምንድን ነው የሚለው? መኳንንት ንጉስሽ ሕፃን ለሆነ መኳንንቶችሽ ማልደው ለሚበሉ አንቺ አገር ወይ ወዮልሽ ይላል። ነገስታት፣ ባለስልጣናት፣ መኳንንቶች እንኳን በጠዋት ተነስተው ቢበሉ ለአገር ጥሩ አደለም ይላል መጽሐፍ ቅዱስ ምክንያቱም እየጾሙ እየጸለዩ ነው አገር መምራት ያለባቸው። ህዝቡን ጹሙ ጸልዩ ብለው እነሱ እየበሉ እየጠጡ አገር የሚመሩ ከሆነ የሚጾምን ህዝብ እየበላህ ልትመራ አትችልም። ሲጸልይ የሚያድርን ህዝብ አንተ ተኝተ ልትመራ አትችልም። ሱባ የያዙ ማለት ብቻ ሳይሆን ባለስልጣኑም መኳንንቱም ሁሉ በጸሎት መትጋት አለበት እና መጽሐፍ ቅዱስ ይህንን ነው የሚለው። ክርስቶስ ግን በጠዋት ተራበ ይላል በማለዳ ራበው። እንግዲህ መጽሐፍ ቅዱስ ላይ ክርስቶስ ተራበ ሲባል ምግብ አይደለም፣ ተጠማ ሲባል ውሃ አይደለም። ይህን በደም ማወቅ አለብን። እሱ የሚርበው የሚጠማው የኛ መመለስ ነው፣ የእኛ ንስሐ ነው፣ የእኛ እንባ ነው። ሙሴ ጠየቀው እኮ ምንተ ትበል ወምንተ ትሰቲ ምን ትበላለ ምን ትጠጣለህ አለው። ኃጢአተኛ ሲጸጸት እንባውን ጠጣለሁ አለው ነው የሚለው የእግዚአብሔር ምግቡ መጠጡ የእኛ መመለስ ነው። የራበው ሰው ለምግብ የጠማው ሰው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል አባታችን አባ ጊዮርጊስ ዘጋስጫ። ስለዚህ ተራበ የተባለው በመጽሐፍ ቅዱስ ክርስቶስ ምግብ ብቻ አይደለም። መስቀል ላይ ተጠማው ብሏል ክርስቶስ ግን የተጠማው ውሃ አልነበረም። ውሃ ቢጠማ አልሰጡትም። በእውነት መራራ ነገር ነው ያቀረቡለት። ክርስቶስ ታዲያ ተጠማው ላለው ጥሙ የረካው በምንድን ነው ካላችሁ፣ በስተግራው ያለው ወንበዴ በመንግስት አስበኝ ይቅር በለኝ ሲለው የዚያ ወንበዴ መመለስ ለሱ ጥሙን የሚያረካ መጠጡ ነበር። ልብስም ክርስቶስ ተራቆተ ቢባል እኛ ነን አለባሲ። ስለ ክርስቶስ መሀይምና ንሙንቱ ይለን። እኛ ነን የእሱ ልብሶቹና። ክርስቶስ ተራበ ተጠማ ሲባል እንደ ሌላው ረሃብ ጥም አደለም። በዚች ቀን በማለዳ ተራበ። ስለዚህ ወደ በለሱ አቀረበና ፍሬ ፈለገባት አላገኘባትም። ስለዚህ ረገማት ይላል። የማርቆስ ወንጌልን ብታነቡ ፍሬ ያላፈራችው ወቅቷ ስላልሆነ ነው ይላል። ታዲያ ያለ ወቅቱ እንዲያፈራ መጠበቁ ለምንድን ነው? ያለ ጊዜዋ ልታፈራ ትችልም። ይች በለስ ክርስቶስ እየተናገረም እየተራገመም ያለው ያችን ቅጠል ያችን በለስ ብቻ አይደለም፣ ቤተ እስራኤልን ነበረ። እስራኤላውያን ብዙ ፍሬ ተጠብቆባቸው ነበር፣ ግን ከቅጠል ብቻ በቀር ምንም አልተገኘባቸውም ይላል። እንግዲህ ቅጠል የተባለ እስራኤል መባል ነው እስራኤል መባል ቤተ እስራኤል መባል ትልቅ ክብር ነው። እንደውም የእስክንድሪያው ፈላስፋ ፊሎ የተባለ ምን ይላል፣ እስራኤልን ማሞገስ ከፈለግ እስራኤል ብለህ መጥራት ራሱ ማሞገስ ነው፣ ምስጋና። ምክንያቱም እስራኤል ማለት ቻይ ነጻሪ፣ ህዝበ እግዚአብሔር፣ የእግዚአብሔር ህዝብ ተመልካች፣ ሁሉን ቻይ ማለት ነው። ይህንን የክብር ስም ሰጥቷቸው ሳለ ስም ኖሯቸው ቅጠል ብቻ ሆነው ግን ፍሬ ሃይማኖት ፍሬ ምግባር አልተገኘባቸውም ይላል። እንግዲህ አምላካችን ኢየሱስ ክርስቶስ ለእስራኤላውያን ያቀረበው ወቀሳ ቅጠል ብቻ የተገኘባቸውና ፍሬ የሌላቸው መሆናቸው ነው። እውነት ለመናገር ለእስራኤል የቀረበው ወቀሳ ለእኛ ለኢትዮጵያም በትክክል ይሰራል። ልክ እስራኤልንም ለማመስገን እስራኤል ብለህ መጥራት በቂ ነው እንደሚባለው ኢትዮጵያንም ለማመስገን ለሚፈልግ ሰው ኢትዮጵያ ከሚለው ስም በላይ ምንም ነገር የለም። ምክንያቱም ኢትዮጵያ የሚለው ስም ውስጥ ራሱ ብዙ ታሪክ አለ፣ ሃይማኖት አለ፣ ጀግንነት አለ፣ ባህል አለ፣ ስነ ምግባር አለ። በዛ እንግዲህ በከበረ ደረጃ ብዙ ነገር የተሰጠን ሆነን ሳለ ነገር ግን ልክ እንደ እስራኤላውያን ቅጠል እንጂ ፍሬ ያልተገኘብን የሚያሳኝ ዘመን ላይ ነው ያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ብዙ ኢትዮጵያ ብዙ ቦታ ተሰጥቷታል። ከየትም አለም የትኛውንም ዓለም የሚያስቀና የታሪክ እና የሃይማኖት ቅድሚያ አለን። ይህንን ሃያ አራት ሰዓት እንናገረዋለን ነገር ግን ያመንን የማያስመስለን እርስ በርስ መጋጨት ያመንን የማያስመስለን መጨካከል ያመንን የማያስመስለን ብዙ ክፉ ነገር በእኛ ላይ ታይቷል ይህ ቅጠል ብቻ ናቸው ያሰኛል እርግጥ ነው መጽሐፍ ቅዱስ ላይ ኢትዮጵያ ከአርባ ጊዜ በላይ ስሟ የተጠቀሰች ሀገር ናት ሊያውም በአብዛኛው በበጎ እንጂ በክፉ ነገር ስሟ ተነስቶ አያውቅ ነገር ግን እኛ መጽሐፍ ቅዱስ ላይ አርባ ጊዜ ተጽፈናል እንጂ መጽሐፍ ቅዱሱ እኛ ላይ ተጽፎ አይታይ ህይወታችን ላይ ምግባራችን ላይ ማለት ነው ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። ትክክል ነው። ኢትዮጵያ ምግብ አላት። ምግብ ዜማ ነው። ምግብ ሃይማኖት ነው። ምግብ ምግባር ነው። በጣም ብዙ መንፈሳዊ ሴቶች አሉን። ነገር ግን ኢትዮጵያ እግዚአብሔር የሰጣትን ምግብ እኛ ልጆቿ አላስበላ ብለናት፣ እርስ በርስ የምንጋጭበት የምንጣላበት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ትክክል ነው። ወደ እግዚአብሔር ትዘረጋለች፣ ግን አሁን ባለን ሁኔታ እንደው ከዚህ ህዝብ ገላግለኝ ብላ ሳይሆን አይቀርም። ኢትዮጵያ እጆቿን ወደ እግዚአብሔር ልዘረጋ የምችለውና እስራኤልን ቅጠል ብቻ ናችሁ ፍሬ የላችሁም ብሎ ክርስቶስ እንደወቀሰ፣ እውነት ለመናገር እኛ ኢትዮጵያውያን ብዙ ቅጠል የሚባል ሃይማኖት ብዙ ቅጠል የሚባል ታሪክ ይዘን ፍሬ ግን አልተገኘብንም። እውነት ለመናገር እግዚአብሔር ረስተነዋል። አሁን ይሄ በሽታ መጥቶ ነው እንጂ፣ እውነት ለመናገር በዚህ ሰዓት ከምሽቱ ሶስት ሰዓት ቁጭ ብሎ የእግዚአብሔርን ቃል የሚሰማ ሰው ነበረ ወይ? ቤት ውስጥ ጸሎት የሚያደርግ ሰው ነበረ ወይ? ይሄ እኮ እግዚአብሔር በእውነት በቸርነቱ ተመልክቶን እኛ ወደ ቤቱ አልሄድ ስንል እሱ ወደ ቤታችን መጣ። እኛ ወደ ቤተክርስቲያን አልሄድ ስንል ቤተክርስቲያን ቤታችን መጣች። ምሕላ እየሰማን ትናንትና ሚዲያዎቻችን የማያደርጉትን አሁን ሲያደርጉ እያየን ነው። ትናንት አንዳንድ የሃይማኖት ተቋማት ሲሉ ነበር። አሁን ማህርና አብ እየሰማን ነው፣ ምሕላ እየሰማን ነው በየሚዲያው። ይህንን በእውነት እግዚአብሔር እናመሰግናል። እናም እንግዲህ ይህ አጋጣሚ ይህ በሽታ ከብዙ ክፉ ጎኑ በተጨማሪ ብዙዎቻችንን ግን ፊታችንን ወደ እግዚአብሔር እንድንመልስ ነው። ዋናውም እግዚአብሔር ዓላማው ይህ ነው። በእውነት ለመናገር እግዚአብሔርን እንደ ጨካኝ እንድናይ የሚያደርግ አስተሳሰብ ሲወራ ይሰማል። አይደለም። አሁን እንደው እግዚአብሔር ደስ ተሰኝቶ እንደው የሥራቸውን ሰጠዋቸው እያለ በሰማይ ሆኖ የህዝቡን ስቃይ እያየ የሚደሰት ነው። በጭንቃቸው ተጨነቀን የሚለው መጽሐፍ ቅዱስ በእያንዳንዱ ጭንቃችን ይጨነቃል። ስርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ ተብሎ በነቢይ እግዚአብሔር ዳዊት እንደተጻፈ አሁን ለመልካም ነው። እግዚአብሔር ይህንን ደዌ ያመጣው ብንችል ልባችንን ወደ እግዚአብሔር እንድንመልስ ከተጣላ ነው እንድንታረቅ ፍሬ ያልተገኘብን መሆናችንን አስታውሰን በእውነት ቅጠል ብቻ መሆናችንን ተረድተን ወደ እግዚአብሔር የምንመለስበት ነው። ወደ ቀደመው ታሪክ ስመለስ ክርስቶስ ያችን በለስ ባያት ጊዜ ፍሬ ፈለገባት፣ ርቦታል። ተመልከቱ። ነገር ግን ፍሬ አላገኘባትም። ስለዚህ ለዘላለም ፍሬ አይገኝብሽ ብሎ ረገማት፣ ወዲያውኑ ደረቀች። ደቀ መዛሙርቱ ተደነቁ። እንዴት ወዲያው ተናግሮ አደረቃት ብለው ተደነቁ። በመሰረቱ ምድር ታብቅል እፅዋትን ታብቅል ብሎ አትክልትን ታብቅል ብሎ ተናግሮ በቃሉ እፅዋትን ያበቀለ አምላክ ማድረቅ ለሱ ምንም አይደለም። ለነሱ ግን ለጊዜው ደነቃቸው። ይህ ደንቃቸኋለ ወይ? እምነት ቢኖራችሁ ከዚህ የበለጠ ታደርጋላችኋል። ብዙ ጊዜኛ እግዚአብሔር ሲያደርቅ እንጂ ሲያበቅል አይታየንም። አሁን በዓለማችን የሚከሰተውን ብዙ ክፉ ነገር እግዚአብሔር አመጣው እግዚአብሔር አመጣው፣ እንኳን ከሃይማኖት ቀርቶ ከሃይማኖት ውጭ ያሉም ሰዎች ደጋግመው ከፈጣሪ መጣ ነው የሚለውን ይናገራሉ። ከፈጣሪ መጣ ነው አይደለም የሚለውን ለመቃወም አይደለም። ነገር ግን ብዙ መልካም ነገሮች እስከዛሬ ሲያደርግልን ሲጎበኘን የነበረውን እግዚአብሔር አደረገልን ብለን አናውቅ። ለተፈጥሮ ምስጋና ይግባውና ሁሉ እስከ ማለት ደርሰን ነበረ አሁን ግን ክፉ ነገር ሲሆን ለእግዚአብሔር፣ ደግ ነገር ሲሆን ግን እግዚአብሔር እንረሳለን እና ሲያደርቅንም የታያቸው ማብቀሉን አላሰቡትም። በወቅቱ እንግዲህ ፍሬ የተባለው በእውነት ምግባር ነው። ሃይማኖት አለን፣ እግዚአብሔርን እናውቃለን። ግን ይህ በእውነት በምግባር መገለጽ አለበት። ይህንን የዛሬውን ወንጌል መነሻ አድርገን እንደ አንድ ነጥብ ከዚ ጋር አያይዘን ማንሳት ይገባናል። በያይቆም መልእክት ላይ ያይቆም ምን ይላል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ለብቻው ሊያድነው ይችላልን? ይላል። ትክክል ነው። ሃይማኖት ያለው ሰው እምነት ያለው እርግጥ ነው። እምነት ያስፈልጋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ግን ብቻውን በቂ አይደለም። እምነት አለኝ የሚል አለያይቆም ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ይላል። ሰው ለመዳን እምነት ያስፈልገዋል። ብቻውን ግን አይበቃውም። ስራም ያስፈልገዋል። ስራም ብቻውን አይበቃውም። የእግዚአብሔር ጸጋ ወይም ቸርነት ያስፈልገዋል። ሶስቱ ናቸው ለሰው መዳን እጅግ አስፈላጊ ነገሮች። ያዕቆብ ምን አለ በመልእክቱ? እምነት አለኝ ብለህ ስራ ከሌለህ ምን ምን ይጠቅመሃል አለ። ልክ ክርስቶስ ይችን ዕፀ በለስ አይቷት ቅጠል ብቻ አግኝቶባ ፍሬ ግን ከሌላት ምን ይጠቅማታል? ሃይማኖት አለን ምግባር ከሌለ ምን ይጠቅመናል? ከዚያ ያዕቆብ ምን ይላል ቀጥሎ? ወንድምህ በተራበ ጊዜ አይዞህ፣ እሳት ሙቅ፣ ጥገብ ብትለው ግን የሚያስፈልገውን ባትሰጠው ምን ይጠቅመዋል? እምነት በስራ ካልተገለጠ ምን ዋጋ አለ ይላል። ከመቼውም ጊዜ በላይ ፍሬ የምናፈራበት እምነታችንን በስራ የምናሳይበት ቅጠላ ብቻ ሆነን የማንቀርበት ጊዜ ቢኖር ከመቼውም ጊዜ በላይ አሁን ነው። አሁን በሀገራችን ቀርቶ በዓለማችንም ጭምር ብዙ ገንዘብ ብዙ አቅም ያላቸው ሁሉ ረሃብ ይመጣል ብለው ተጨንቀው እየሰጉ ነው። ሁላችንም በአቅማችን ተዘጋጅተናል ተዘጋጅተናል። እንደው ለቤተሰብ የሚበቃውን ያህል ይህን ያህል ኩንታል ጤፌ ይህን ያህል ኩንታል ስንዴ ብሎ ያከማቸ ሰው ይኖራል። ይሄ ክፋት የለውም። ዮሴፍም ለፈርዖን ነግሮት እኳ አከማችቷል። ግን ይህንን ማድረግ የማይችሉ ወንድሞቻችንስ ከጎናችን ያሉ የተቸገሩ፣ እነሱን ዝም ብለን ብናያቸው እግዚአብሔር አይጠይቀንም ወይ? ጥገቡ ብሉ ጠጡ ብትል የሚያስፈልጉጋቸውን ባትሰጣቸው ምን ይጠቅማቸዋል? አሁን በሀገራችን ጥገቡ ብሉ እሳት ሙቁ ከማለት ያልተናነሰ ምክር ይሰጣል። የጎዳና ተዳዳሪዎች እጃቸውን ታጠቡ እንዲታጠቡ ተመቻቸላቸው ይባላል። ጥሩ ነው ለጥንቃቄ ግን እነዚህ የጎዳና ልጆች እኮ ገላቸውንም ታጥበው ያውቁ እንኳን እጃቸውን ማለት ነው። የሚበላው ለሌለው ሰው ቤቱ ተቀመጥ ብትለው ምን ይጠቅመዋል? ብላ ጠገብ ብትለው ይላል እና ከመቼውም ጊዜ በላይ እምነታችንን በስራ የምንገልጽበት የምጽዋት የርኅራሄ ጊዜ ነው። እስከዛሬ እንግዲህ ሀገራችን ገንዘባችንን አውጥተን እጅግ ድንቅ የሆኑ ህንፃ አብያተ ክርስቲያናትን ገንብተናል። ደሃ ሆኖ በቂ መኖሪያ ሳይኖረው ነገር ግን የእግዚአብሔር ታቦት በደጃ ድርም ብሎ እንደ ዳዊት ህዝባችን ለአቡን አንጠፍጥፎ ድንቅ አብያተ ክርስቲያን አሰርተዋል ስትቃጠልም ቤተ ክርስቲያን እናዝናለን እንከፋለን አሁን ደግሞ በተራው የስላሴ መቅደስ የስላሴ ህንፃ የሆነው የሰው ልጅ የሚፈርስበት ደግሞ አደጋ ከፊታችን ተገጥሞናል ረሃብ ችግር ነው የእግዚአብሔር መቅደስ የተባለው እያንዳንዱ ሰውነት ነው ስለዚህ ለዚያ ሰውነትን መጨነቅ ያስፈልጋል። ለቤተ ክርስቲያን እየረዳል ሌላ በጎ ስራ እያዋልን ለመንፈሳዊ ስራ ከጎናችን የተራበውን ብንረሳ ግን ያ በስራ ያልተገለጠ ቅጠል ብቻ የሆነ ሃይማኖት ይሆናል። ቅዱስ ዮሐንስ አፈወርቅ የተባለው ቤተ ክርስቲያናችን ሊቅ ምን ይላል? ወደ ቤተ መቅደስ ገብተህ ለመጸለይ ስትሄድ ድሃውን ረግጠኸው ገብተህ መቅደሱ ውስጥ ብትጸልይ ክርስቶስን አታገኘውም ይላል። ከደሃው ጋር ከነዳዩ ጋር ካላገኘው መቅደስ ውስጥ ገብተ መንበሩ ፊት ልታገኘው አትችልም ይላል። ተመልከቱ። ስለዚህ ይህንን ያህል ነው ቦታ የሚሰጠው አንተ ገብተ ይላል። ሌላው ቅዱስ ደግሞ ቤተ መቅደስ ውስጥ ገብተ መቅደሱ ጧፍ በጧፍ ብታረገው፣ ሻማ በሻማ ብታረገው የድሃውን በአንተ ያበራውን ሻማ ያጠፏል ይላል። ስለዚህ ምጽዋት ትልቅ ዋጋ የሚሰጠው ነው። የየራሳችንን ተዘጋጅተናል። ሁላችንም አቅማችን የፈቀደውን አንተ ቤት ውስጥ የሰቀልካቸው የማትለብሳቸው ልብሶች ግን የወንድም ልብሶች ናቸው። ይህ ቅጠል ብቻ ከመሆን አልፈን ምግባር የምንሰራበት ጊዜ ነው። ከመቼውም ጊዜ በላይ ወገኖቻችንን የሚራቡትን የምናስበት። ምናልባት ይህን ስል አሁን እኔ በምን አቅሜ ነው? የሀገራችን ህዝብ ብዙ ነው። ይህንን ሁሉ ህዝብ የተራበውን ለማጥገብ እንኳን በህዝብ በግለሰብ ደረጃ በመንግስት ደረጃ እንዴት ይቻላል ልትሉ ትችላላችሁ። ትክክል ነው። ሐዋርያት ይህንን ብለው ነበር። በአንድ ወቅት ክርስቶስ በጣም በብዙ ሺህ የሚቆጠር ህዝብ ባለበት ህዝቡ ተርቦ አየ ይላል ይህን ጊዜ ህዝቡ በተራበ ሰዓት መጡና ደቀ መዛሙርቱ ጌታ ሆይ ምግብ እንዲገዙ አሰናብታቸው ህዝቡን አሉት። ክርስቶስ ግን እናንተ የሚበሉትን ስጧቸዋል እንጂ ሊሄዱ አያስፈልግም አሉ። እንዴ ለዚህ ሁሉ ሺህ ህዝብ እንዴት ነው የምንሰጠው? ብለው ደቀ መዛሙርቱ ተደናገጡ። ክርስቶስ ግን ያላችሁን አምጡ አለ። አምስት እንጀራና ሁለት አሳ ነበር። በዚያ ላይ ቀና ብሎ ወደ ሰማይ ተመለከተ፣ ባረከው። ያ ሁሉ ሺህ ህዝብ በልቶ አስራ ሁለት መሶብ ተረፈ ይላል እርግጥ ነው የጎዳናውን ሁሉ በጎዳና የወደቁት ነዳያን ሁሉ ልንረዳ አቅም የለም፣ ግን ቤታችን አምስት እንጀራና ሁለት አሳ እናጣ እያንዳንዳችን የሆነ የሚተርፈን ትንሽ ትንሽ ነገር ይኖራል። ያንን ብናጠራቅመው ብዙ ሺህ ህዝብ ሊመግብ ይችላል። አንተ ያለህን አስተዋጽኦ ካደረግ ያለህን ከመፀወትክ ያ የእግዚአብሔር በረከት ይኖርበታል። አስራ ሁለት መሶብ ተረፈ ማለት። ለሌላው በመርዳትህ የሚጎልብህ ምንም ነገር የለም ይጨምርልሃል እንጂ አይቀንስብህም እግዚአብሔር ማለት ነው እና ከመቼውም ጊዜ በላይ ይህ ጊዜ ለሀገራችንም ለዓለማችን አስጨናቂ ነው። እርስ በርስ የምንተዛዘንበት ቤተሰባችንን ብቻ ሳይሆን ሀገራችንን፣ ሌላውን ወገናችንን የምናስብበት ነው። ቤተ ክርስቲያን ይህን ስታደረግ ነው የኖረችው። እነ ቅዱስ ባስሌዎስ ህሙማንን ሲያስታምሙ የሆስፒታል ጽንሰ ሐሳብ እኮ የነ ቅዱስ ባስሌዎስ ነበር። ውዳሴ ማርያም የሚባለውን ጸሎት የደረሰው አባታችን ቅዱስ ኤፍሬም የመጨረሻውን አስር ዓመት እድሜውን በኤዴሳ በምትባል አገር በተከሰተ ወረርሽኝ ነው ሕይወቱ ያለፈው ሲያስታምም። ማለት አባቶቻችን ይህንን ያሳዩ፣ ቅዱስ ቆጵሮስ ሳይፕሪያም ፕሌግ የሚባለው የቆጵሮስ ወረርሽኝ የሚባለው አባቶቻችን አስተማሚዎች ሆኖ ነው ያሳለፉትና እስከ ዛሬ እንደ ቅጠል ተንጀርግጎ የምናየው ሃይማኖታችንን፣ እንደ ቅጠል ተንጀርግጎ የሚታየው ኢትዮጵያዊነታችንን፣ ባህላችንን፣ መተዛዘናችንን አሁን ፍሬ የሚፈለግበት ጊዜ ላይ ነን። እንደዛ ካላደረግን ግን ክርስቶስ ያዝናል። ረገማት ነው የሚለችን። በለስ ደረቀች ይላል። ወትከውን ቅርብ ተለመርገም ወደ ሀሪት አሰላ እንድዶ ይላል። ለመረገም ትቀርባለች፣ ፍፃሜዋ መቃጠል ነው። ስለዚህ ይህ ጊዜ እስከዛሬ የሰማነውን ወንጌል እስከዛሬ የነበረንን ታሪክ የምናስመሰክርበት። ኢትዮጵያ አዛኝ ነው። እንኳን ለራበው ሰው እኮ ላልራበውም ሰው አንተ ስትበላ ዝም ብላ ትበላ ምንብላ ትላል። አንተ ለቤት ምግብ አዘጋጅተ ቤተሰብን እየመገብክ ከጎን የተራበ ካለ ግን ምግቡ ምግብ ሆኖ አይዋሃድህም እና ከመቼውም ጊዜ በላይ የምንተዛዘንበት ቅጠል የተባለ ታሪካችንን፣ ኢትዮጵያዊነታችንን፣ ሃይማኖታችንን በምግባር የምንገልጽበት ጊዜ ነው። የመጨረሻውም ሰሙነ ሕማማት ነው። ክርስቶስን ገንዘው እነ ዮሴፍና ኒቆዲሞስ የቀበሩበት ጊዜ ነው። አሁን እናስባለን። ገነዙት፣ ቀበሩት እያለን በዜማ እናመሰግናቸዋለን። ክርስቶስን ብታገኘው አንተ አትቀብረውም ወይ? ይህ ጥያቄ የምንጠይቅ ሁላችንም አዎ ጌታዬን ገንዘዋለው፣ እንላለን እንቀብረዋለን። በዚህ በሽታ በዚህ ህመም የሚሰቃዩ የሚታመሙ የሚሞቱትን ብትገንዝ ብትቀብር፣ በየሆስፒታሉ በህክምና ያላችሁ ሰዎች የምትደክሙት ድካም፣ ክርስቶስን ብታገኙ የምታደርጉትን ነው እያደረጋችሁ ያላችሁት። ከነዚህ ከወንድሞቻችሁ ለአንዱ ካረጋችሁት ለኔ ያደርጋችሁታል ብሎ ክርስቶስ አመስግኗልና። በእውነት ቅጠል የተባለ ማንነታችንን እምነታችንን በምግባር የምንገልጽበት ወቅት ያድርግልን። የሰማነውን በልቡናችን ጽላት